ስነ ፍጥረት በህግ ነው የምትመራው። ህግ ባይኖር ኖሮ እዚህ ስነ ፍጥረት ላይ ምን ይሆን እንደነበረ ምን ከምን ጋር ይጋጭ እንደነበር ሰዎች እንደዚህ ቅርጻቸውን ይዘው ማታ ሴቭ ያደረጉትን ነገር ጠዋት አስታውሰው በተገነባው ነገር ላይ እየገነቡ ይህን ያህል ዘመን አንድ ትውልድ በሌላው ላይ እየተገነባ ማስታወሻው እንደተጠበቀ ሆኖ እስከ ዛሬ ድረስ የቆየነው ነገር በዚህ መንገድ ይቀጥል ነበር? በፍጹም። ስነ ፍጥረት ለአንድ ሽርፍራፊ ሰከንድ እንኳ ሳይቆም ሳይቋረጥ የሚሰራ እጅግ በጣም ጠንቃቃ ስርዓት የተገነባላት ፍጥረት ናት። ወደ ሰባት የሚጠጉ በሰው ልጆች ህይወት ላይ በቀጥታ የሚሰሩ ልክ እንደ መሬት ስበት፣ ልክ እንደ ኤሌክትሮማግኔቲዝም፣ ልክ እንደ ዊክ ፎርስ፣ ስትሮንግ ፎርስ እንደምንላቸው በሳይንስ ውስጥ ቦታ ቦታቸውን ይዘው ሳይነቃነቁ ስራቸውን እየሰሩ እንደሚኖሩት ህጎች የሚሰሩ በጣም ሶፍት የሆኑ ብዙ ሰዎች የማያስተውላቸው ግን እማያነቃንቋችሁ ለአንድም ሰከንድ የሆነ ነገር የሚተውላችሁ የሆነ ነገር የሚያደርጉላችሁ ያልሆኑ ረቂቃን ህጎች ናቸው። ከነዚህ ሰባት ህጎች መካከል አንደኛው የንጽረት ህግ ወይም ደግሞ የመስተዋት ህግ ወይም የተምሳሌት ህግ ወይም በውስጥና በውጭ በኩል ያለውን ዓለም ዝምድና የሚያስረዳ ህግ ሎፍ ኮርስፖንደንስ ብለን እንጠራዋለን። ሎፍ ኮርስፖንደንስ ማለት ምን ማለት መሰላችሁ? በውስጥ በኩል ያለው ዓለም በውጭ በኩል ካለው ዓለም ጋር አንድ አይነት ነው፣ ዘመዳሞች ናቸው። ሰው በውስጡ የሚያስበው ሀሳብ፣ በውስጡ የሚሰማው ስሜት፣ በውስጡ ያለው አመለካከት በውጭ በኩል ተገልጦ በጤና መልክ፣ በገቢ መልክ፣ በራስ መተማመን መልክ፣ በጤንነት መልክ፣ በግንኙነት መልክ የሚወጣው ውጤት በውስጥ በኩል ከተገነባው የነዛ ነገሮች አቻ አስተሳሰብ ጋር የሚዘመር በውስጥ በኩል ሳይኖር በውጭ በኩል ስጋ ለብሶ የተገለጠ ህግ በዚህ ዓለም ላይ የለም። እንደውም መጽሐፍ ቅዱስ ላይ ምን ይላል? ሰው በልቡ እንደሚያስብ እንደዚያው ነው ይላል። ልብ የተባለው ይህን ደም የሚረጫውን ህግ ልብ አይደለም፣ መንፈሳዊውን ማዕከላዊውን ማንነታችንን ማለት ነው ሴንተራችንን የነገራችን ሁሉ መነሻ የሆነውን ማንነታችንን መንፈሳችንን ለማመልከት ነው። ሰው በልቡ እንደሚያስብ በመንፈሱ ውስጥ እንደሚያስብ በውጭ በኩል እንደዚያው ነው። ሰው ስለ ገንዘብ እንደሚያስብ ገንዘብ ከገንዘብ ጋር ያለው አካላዊ ግንኙነት እንደዚያው ነው። ሰው ስለ ሰውነቱ እንደሚያስብ በሰውነቱ ላይ ያለው ጤንነት፣ ሰውነቱን የሚያይበት መንገድ እንደዚያው ነው። ውጤት ሆኖ ስጋ ለብሶ የሚወጣው ነገር በውስጥ በኩል ስጋ ካለበት ሰው ረቂቅ መንፈሳዊ ዓለም የሚወጣ ነገር ነው። በሁለት መንገድ ነው ይሄ በነገራችን ላይ። የውጭውም ዓለም በውስጥ በኩል ያለውን ዓለም ይሰራዋል፣ በውስጥ በኩል ያለውም ዓለም በውጭ በኩል ያለውን ዓለም ይሰራዋል። የዚህ ዓለም 99% ሰው በቅድም እንዳነው 90% ፐርሰንት ሰው ወይም ደግሞ አብዛኛው ብለን የምንቆጥረው ሰው በህይወቱ ውስጥ ካየው ውጤት ተነስቶ ነው ውስጡን የሚገነባው ሁል ጊዜ በህይወቱ ውስጥ የሚያጋጥሙትን እጥረቶች ያይና ለህይወቱ ትንታኔና ድምዳሜ ይሰጣል። እኔ እንደዚህ ነኝ ይላል። በሰውነቱ ላይ ያለውን ጤንነት ይመለከትና እኔ እንደዚህ ነኝ ብሎ በንግግሩ በቃሉ ከሽኖ ወደ ኤነርጂ ለውጦ ሰውነት ውስጥ ያስቀምጠዋል። ሰው ግንኙነቶቹን ያይና ስለ ግንኙነቶቹ ባህሪ በውስጥ በኩል እሱን የሚመስል ኤነርጂ ይፈጥራል። አብዛኛው ሰው በውጭ በኩል የሚኖረው ኑሮ ነው፣ በውስጥ በኩል አስገብቶ አሟምቆ ከሰውነቱ ጋር አዋህዶ የሚኖረው እስኪ ችግርህን ንገረኝ የምትሉት ሰው በጥቂት ሰከንዶች ውስጥ ከመልስ ጋር አብሮ ይመለሳል። ችግሬ የመጀመሪያው ገንዘብ ነው፣ ከዛ በኋላ ከሚስቴ ጋር፣ ከባሌ ጋር ያለ ግንኙነት ነው፣ ሶስተኛው ደግሞ የጤንነቴ ጥሩ አይደለም። ዝርዝር በዝርዝር ሊነግራቸው ይችላል። ኦኬ፣ ልታሳካ የምትፈልገውን ልትሆኖ የምትፈልገውን የሰው አይነት ደግሞ እስኪ ዘርዝረ ንገረኝ የምትሉት የለም ውስጥ ፈጥሮ አይደለም። በውጭ በኩል የሚገልጠው የተገለጠው ነገር ነው። በውስጥ በኩል ፓተርን እየሆነ በውስጡ እየተሰራ የሚቀጥለው፣ ሁለት አማራጭ አለን ማለት ነው። በውስጥ በኩል የሚሰማንን ስሜት፣ በውስጥ በኩል የምናስበውን ሀሳብ፣ የሚሰማን የአእምሮ ሰላም፣ በውስጥ በኩል ነኝ የምንለውን ሰው መለወጥ ከፈለግን ትኩረታችንን በሙሉ ከውጭው ዓለም ውጤት ላይ ማሳት ያስፈልጋል ማለት ነው። ኦኬ፣ ገንዘብ የለንም አይደል? ኦኬ፣ ጤንነታችን ጥሩ አይደል? ኦኬ ለምንድን ነው እንደዛ የምንለው? የተፈጠረውን የጤንነት ደረጃ የተፈጠረውን የገንዘብ መጠን የፈጠረው በእኛ ውስጥ ያለው ፓተርን ነው። ስለዚህ ከዛ ጋር መጣላት አቆምና እዛ ላይ ማተኮር አቆምና ያን ኢነርጂ ወደ ውስጤ እንዳይገባ መከልከል እጀምራለሁ። እንደውም መጽሐፍ ምን ይላል መሰላችሁ? ልብህን አጥብቀህ ጠብቅ ይላል። አጥብቀህ ልብህን ጠብቅ የህይወት መውጫው ከዚያ ነውና፣ ይላል ምን ማለት ነው? ወደ ውስጥ የገባው ነውና በውጤት መልክ ራሱን የሚገልጠው ወደ ውስጥ የሚገባው ነገር ላይ በጣም ጥንቃቄ አርግ። ጤንነት የምትፈልግ ከሆነ ስለ በሽታ አታጥና። ሰላም የምትፈልግ ከሆነ ስለ ጦርነትና ስለ መጠፋፋት የተደረሱ ዜናዎችን አቲ። መረጋጋትና ሰላም እርግጠኛ መሆንን የምትፈልግ ከሆነ በዓለም ላይ የሚናኘውን በደቂቃና በሰዓት የሚዋዥቀውን መረጃ አትከታተል። በውስጥ ተተከል ነው እያለ ያለው። ምክንያቱም ያ ነገር ከገባ ውሎ አድሮ ስጋ ለብሶ ባንተ ውስጥ እንደገና በውጭ በኩል ስለሚወለድ ውጤትህ ስለሚሆን እና እነዚያ ነገሮች የማትፈልጋቸው ከሆነ ትኩረትን ከዛ ላይ አንሳ ነው። አብዛኛው ሰው ግን በጠላው ነገር፣ ባጣው ነገር፣ በጎደለው ነገር ባጠረው ነገር ላይ ከማተኮሩ የተነሳ ጠቅላላው የሰውነቱ ኢነርጂ በእጥረትና በበሽታ የተሞላል። ከዛ በኋላ ይገረማል። ምን ሆኜ ነው እንደዚህ ሆንኩት? ይላል። ራሱን በራሱ ፕሮግራም ካደረገ በኋላ የማይጠቅሙ ነገሮችን ተመግቦ ሰውነቶቹን ካቆሸሸ ከመረዘ በኋላ ያ የተመረዘው ነገር ተገልጦ በውጭ በኩል ሲታይ ምን ሆኜ ነው እንደዚህ ሆንኩት? ይላል። እስኪ የሚመርዙህን ዜናዎች አቲ ኃይልህን የሚያደክሙ የሚያናድዱ የሚያበሽቁ እንድትጸጸት የሚያደርጉ ኃላፊ ጊዜ ስታስታውስ የሆነ የመረበሻ አይነት ስሜት የሚሰጠውን ዜናዎች አቲ ፕሮግራም እየተደረክ ነው ብዬ ብል ታቋርጣለ ወይ ትልቁ ጥያቄ ይሄ ሎው ኦፍ ኮረስፖንደንስ በውጭ በኩል ያለውን አይተ ከሱ ተነስተ ወደ ውስጥ የምትኖር ከሆነ ያ ነገር በውስጥ በኩል ገብቶ ስጋ ይለብሳል በአንተ ውስጥ ከዛ ስጋ ደግሞ ከለበሰ በውጭ በኩል ውጤት ሆኖ ይገለጣል ልክ እንደ ልጅ ይወለዳል ማለት ነው። በሌላ አነጋገር በአንተ ህይወት ውስጥ ባይሆንም መጀመሪያ ላይ ዜና ያየኸው የሀዘን ዜና፣ የጥፋት ዜና፣ የሞት ዜና ሌላ ሌላ ነገር ካየን ውሎ አድሮ ያ የገባው ነገር በኛ ህይወት ውስጥ ትንንሽም ትልልቅም ውጤት ማምጣት ይጀምራል። ኬት እንደመጣ እንደነቃለን። ያ ነገር በገባበት ጊዜ መከልከል የምንችልበት ኃይል እጃችን ላይ እያለ ትተነው ሲገባ በሩን ከፍተንለት ገብቶ ውጤት ማምጣት ከጀመረ በኋላ እንደነቃለን። አንደኛው ማቆም ያለበት ሰው በህይወቱ ውስጥ ውጤት ማምጣት ከፈለገ ወደ ውስጥህ የሚገባውን ኃይል በፍጹም ተጠንቅቀ መጠበቅ ያስፈልጋል። ኦኬ፣ ይህን ማቆም ካስፈለገ ከውጭ ወደ ውስጥ የሚገባውን ማቆም የመጀመሪያው ደረጃ ነው። አንደኛው ደረጃ ይሄ ነው። ሁለተኛ፣ በውስጥ በኩል የፈጠርነው ነገር ነው በውጭ በኩል ውጤት ሆኖ የሚገለጠው ብለናል። ምን ማለት መሰላቸው? ድህነት ባንክ አካውንት ውስጥ የሚገኝ ወይም ኪሳችሁን ገልብጣችሁ ብታዩት ኪሳችሁ ውስጥ የሚገኝ አካላዊ ነገር ሳይሆን በአመለካከታችን ውስጥ የተሰወረ እኛ ውስጥ ሆኖ ውጤት የሚያመጣ አመለካከ አስተሳሰብ ነው። አስተሳሰብ ከሆነ ውጤት የሚያመጣው ውጤቱን ገታ አርጉትና እዚህ ጋር እንምጣና አስተሳሰባችን ላይ እንስራ። እንዲህ እናርግ። እስቲ ውጤቶቻችሁን ተመልከቱ። በህይወታችሁ ውስጥ ያመጣችኋቸውን ውጤቶች ተመልከቱ። ገንዘብን በተመለከተ፣ ግንኙነትን በተመለከተ፣ ጤናን በተመለከተ ብቻ ግን ተገልጦ በውጤት መልክ የተገለጠውን ነገር በሙሉ እዩና በታማኝነት ውጤቱን መሬት ላይ አስቀምጡና ወደኋላ ተመልሳችሁ ህይወታችሁን መተንተን ጀምሩ። እስከ ልጅነታችሁ፣ አእምሯችሁ እስካወቀበት፣ ነፍሳወቅ እስከሆናችሁበት፣ እስከምታስታውሱ ጊዜ ወደኋላ ሄዱና ከዛ አይነት አስተሳሰብ ጋር እንዴት ትኖሩ እንደነበር በግልም እንደ ቤተሰብም ሄዳችሁ ተመልከት እነዛ ሀሳቦች፣ እነዛ እምነቶች፣ እነዛ አመለካከቶች ናቸው በአካል ተወልዶ አሁን የምትኖረው ኑሮ የፈጠሩት ወይስ አሁን የምትኖረው ኑሮና ድሮ ያለፍክባቸው አስተሳሰቦች ምንም አይገናኙ? በእርግጠኝነት አንድ በአንድ ቁጭ ብላችሁ ካሰላችሁት ያሰባችኋቸው ሀሳቦች፣ የተሰሟቸው ስሜቶች፣ አመለካከቶቻችሁ ናቸው ተወልዶ ውጤት ሆኖ አሁን መሬት ላይ የምታገኟቸው። ስለዚህ አንደኛው የመጀመሪያው የነገሮች ሁሉ መፍትሄ አዌርነስ ነው ማወቅ። ይሄ ነገር ከዚህ ነው የመጣው ማለት ነው። የህይወቴ ውጤቶች የሚመነጩት ከምሰራበት መስሪያ ቤት፣ ከምኖርበት አገር ወይም ከሌላ ነገር ሳይሆን እኔ በገዛ ራሴ በማወቅም በደመነፍስም ወደ ውስጥ ያስገባቸው ነገሮች ናቸው ማለት ነው። ውጤቱ ነው የተከሰቱት። አንደኛው እሱን አቋርጣለሁ። ሁለተኛው ውስጤ ያለውን እስካሁን የገባውን ነገር ማመዛዘን እጀምራለሁ። ልክ ይሄ አዌርነስ መፈጠር ሲጀምር ምን እናደርጋለን መሰላችሁ? ውጤቶቻችንን አምርረን መጥላት እናቆማለን። ወይኔ ከዚህ ነገር ምን ያወጣኛል ማለት እናቆማለን። ከዚህ ግንኙነት ውስጥ ምን ያወጣኛል፣ ከዚህ ድህነት ውስጥ ምን ያወጣ፣ እናቆምና ወደ ማስተዋልና ወደ መረጋጋት ነው የምንመጣው። ከዛስ ልትፈጥሩ የምትፈልጉት ህይወት ምን ይመስላል? ምን አይነት ህይወት ነው መገንባት የምትፈልጉት? ምን አይነት ግንኙነት ነው መገንባት የምትፈልጉት? ምን አይነት ጤንነት ነው መገንባት የምትፈልጉት? ይሄንን በውስጥ በኩል መገንባት መጀመር ነው የሚያስፈልገን። በምን አይነት መንገድ ነው ልትሉ ትችላላችሁ። በሀሳብ ይጀምራል፣ በስሜት ይቀጥላል፣ በባህሪ ይገለጣል። እንዴት እንደምንገነባው ላሳያችሁ። አንዳንድ ሰዎች ጤንነታቸውን ለማሻሻል ብለው የሚከተሉት የተለመደ ስልት ይሄ ነው። ልክ ለምሳሌ ልባቸው አካባቢ ላይ የሆነ ችግር አለብህ ተብሎ ዳግኖስ ከተደረጉ የዛን ቀን ማታ ወደ ቤት ይገቡ እና ኢንተርኔት ላይ፣ መጽሐፍት ላይ፣ የሪሰርች አርቲክሎች ላይ በዚያ ርዕሰ ጉዳይ ላይ የተጻፉ ነገሮችን የተባሉ ነገሮችን፣ ቃለመጠይቆችን፣ ዶክመንታሪዎችን ማየት ይጀምራሉ። ዶኪመንታሪዎቹ ደግሞ ምንድን ነው የሚሉት ይህ በሽታ እንዴት እንደሚከሰት እንዴት እንደሚያድግ እንዴት እንደሚስፋፋ ወደ ምን እንደሚለወጥ እንዴት ወደ ምን እንደሚያድግ መጨረሻ ላይ ምን እንደሚያደርግ ዝርዝር ነገር ያወራል በነገራችን ላይ አንድ ሰው ከሚገባው መረጃ ጋር እኩል ነው ቫይብሬት የሚያደርገው ልክ የበሽታውን ግዝፈት የበሽታውን ከባድነት በሽታው ወዴት እያደገ እንደሚሄድ አንዳንድ ጊዜ እንደውም ከቁጥጥር እንደሚወጣ ባወቃችሁ ቁጥር የሰውነታችሁ ፍሪኩዌንሲ ራሱ በሽታውን ነው የሚሆነው። ከዛ በኋላ ቀስ ከቀን ወደ ቀን የበሽታውን ምልክት በሰውነታችሁ ውስጥ መፈለግ ትጀምራላችሁ። ያንን የሰማችሁትን ምልክት የሚመስል ነገር ሰውነታችሁ ውስጥ ሎኬት ማድረግ ትጀምራላችሁ። ከዛ በኋላ ቀስ በቀስ የሰማችሁትንና የዋጣችሁትን መረጃ በአካል መልክ ተገልጦ በሰውነታችሁ ለበሽታው ነው ታገኙታላችሁ። ከዛ ይልቅ እንዴት ሰው ሁለንተናው ደህና እንደሚሆን እንዴት እንደ ብርሃን እያበራ መሄድ እንደሚችል እንዴት ጤንነቱ እንደሚስተካከል እንዴት ስትጨብጡት የሚተላለፍ ሰው ጤንነት በሰውነት ውስጥ መገንባት እንደሚችል ምንድነው ጤንነትን በተመለከተ የሚሰሩ ስነፍጥረታዊ ሕጎች እንዴት ብበላ እንዴ ብጠጣ የሚለውን ነገር እናቆምና ኢነርጀቲክ ደረጃ ላይ ይሄ የማይታየው ረቂቁ ማንነታችን ደረጃ ላይ ጤንነት እንዴት እንደሚገነባ መማር እንጀምራለን። ልክ ጤንነትን የሚያሻሽሉ ከፍ የሚያደርጉ ነገሮችን ማንበብ ስንጀምር ከዛ አይነት ኤነርጂ ጋር ቫይብሬት ማድረግ እንጀምራለን። ኤነርጂያችን አናየውም እንጂ በአይን ከፍ እያለ ይቀጥላል። ወደ ላይ ከፍ ባላችሁ ቁጥር እዛ ከፍታ ላይ መውጣት የማይችሉ የበሽታ አይነቶች አሉ። በሰውነታችን ውስጥ የሚቀመጠው ጤና የሚሆን በሽታ የሰውነታችን ኤነርጂ መጠን የሚወስነው ነገር ነው የሚሆነው። ኤነርጂያችን ከፍ እያለ የሚሄደው ከፍ ያለ ኢነርጂ ላይ ስንመገብ ነው። ከፍ ያለ ኢነርጂ ከሆነ ነው የሚመጣው። እንዴት ነው ጤንነት የሚገነባው? እንዴት ነው ቫይብራንት ምንሆነ ሁለንተናችን በብርሃን የሚሞላው? ምን ስናደርግ? እንዴት ነው ስፒሪቹዋል ኢንላይትድ ምንሆነ ከበሽታ ላይ የራቅን? የምናነበው መጽሐፍ ምን ከታተላቸው መረጃዎች ራሳቸው ከዚህ ነገር ይራቁ ሲሄዱ ሰውነይ ሰውነታችን ኢነርጂ በሽታው ከሚቀመጥበት ኢነርጂ ደረጃ በላይ ከፍ እያለ ይሄዳል። እዛ ኢነርጂ ውስጥ መቀመጥ ካልቻለ በሽታ ለቆ ይሄዳል ማለት ነው። ስለዚህ ልናደርግ የሚገባው ነገር ይሄ ነው። በሌላ በኩል ደግሞ ስለ ገንዘብ ማጣት እንመልከት። ገንዘብ ማጣት ስለ ገንዘብ ማጣት እየታሰበ በምንም አይነት መንገድ ከህይወታችሁ ውስጥ ሊወገድ አይችልም። አንድ ማሰብ ያለብን ነገር ይሄ ነው። ስለ ገንዘብ ማጣት ስናስብ ምን ይሆናል መሰላችሁ? ልንበደረው ሄደን እምቢ ያለን ሰው ትዝ ይለናል። በሚቀጥለው ወር ላይ የልጆቼን የትምህርት ቤት መክፈል ካልቻልኩ ምንድነው የማደርገው? በእጥረት በስጋት በአንዛይቲ የተሞላን በሄድን ቁጥር ኤነርጂያችን ከእጥረት ጋር እኩል ነው ቫይብሬት እያደረገ የሚሄደው ያ ነገር ወደ በለጠ እጥረት፣ ወደ በለጠ ማጣት፣ ወደ በለጠ ስጋት ነው እያስገባን የሚሄደው እንጂ ከዛ ነገር አያወጣንም። ዞሮ ዞሮ መሬት ላይ ያለውን ፋክት አንክደው፣ ምንም ልናደርገው አንችልም አለ። ከዚህ ፋክት መውጣት የምንችልበት ብቸኛው መንገድ ትኩረታችንን እና አእምሯችንን ከዛ ውስጥ በማውጣት ነው መጀመር አንድ ካል እጥረት የሚኖር ሰው ለልጆቹ በፈለገው ጊዜ ትምህርት ቤት መክፈል የሚችልበት ገንዘብ ያለው ሰው በገንዘብ እጥረት ምክንያት ማድረግ የሚፈልገውን ነገር ካለማድረግ የማይከለከል ሰው ምን አይነት ስሜት ነው ሰውነት ውስጥ ያለው? የሚመጣውን ዘመን በአባንዳንስ ማየት መጀመር እንችላለን። ፖሲቢሊቲ፣ ዝም ብሎ ፖሲቢሊቲ ማገላበጥ ማለት፣ ማን ያውቃል ያልተጠበቀ ነገር በህይወታችን ውስጥ ሆኖ ትልቅ ነገሮችን ማድረግ ብንጀምር አእምሯችን የዓለምን ችግር የሚፈታ ነገር ቢያመነጭ ያ ነገር ቴክኖሎጂ ቢሆን፣ ያ ነገር ስርዓት ቢሆን፣ ያ ነገር የሆነ የቴራፒ ቴክኒክ ቢሆን፣ ያ ነገር የሆነ ነገር ቢሆን ማን ያውቃል። ምናልባትም የእኛን የገንዘብ እጥረት ብቻ የሚቀርፍ ሳይሆን የብዙ ሚሊዮን ሰዎችን ህይወት የሚለውጥ ነገር በእኛ በኩል ቢመጣ ማን ያውቃል። ስ ትኩረታችንን አእምሯችንን በፖሲቢሊቲዎች ላይ እናደርግ። አሁን እውነት ባይሆንም ግን ሊሆኑ የሚችሉ ምናልባት ከአንድ መቶ እድል ውስጥ አንድም እድል ካለ ሊሆኑ የሚችሉ ፖስቢሊቲዎችን በአእምሯችን እናገላጥ። ማን ያቃል ወደ ፈለግንበት አገር ቤተሰቦቻችንን ይዘን መሄድ የምንችልበት ደረጃ ቢፈጠር። ማን ያቃል ከአንድ ቀን ከገንዘብ እጥረት ነፃ ሆነን ወደምንፈልግበት አቅጣጫ የምንፈልገውን ነገር ማድረግ ብንችል ሎ ኦፍ ኮርስፖንደንስ የተፈጠረው የህይወት ውጤት የመጣው አንተ ውስጥ ካለው ኢነርጂ ነው የሚለን ከሆነ ውጤቶቹን አስቀምጣቸውና በውስጤ ካለው እነሱን ውጤቶች ከፈጠረው ኢነርጂ ይጀምራሉ። ኢነርጂውን ከፍ እያደረግኩት ከመጣው እነዛን ውጤቶች ከአይኔ ፊት የማጣበት ጊዜ በጣም ቅርብ ነው ማለት ነው፣ ምክንያቱም አዲሱን የተፈጠረውን ኢነርጂ የሚመስል ውጤት ስለሆነ በውጭ በኩል እየተፈጠረ የሚሄደው እየተደሰትን እያመሰገንን በስራችን ላይ እየበረታን አእምሯችን እንዲፈጥር በፈቀድንለት ቁጥር ትልልቅ ነገሮች እየተፈጠረው ይሄዳሉ። ማንኛውም ትልልቅ ህይወት በዚህ ምድር ላይ የተፈጠረው በዚህ መንገድ ነው። ይህን ህግ ከተጠቀምንበት ከውጤቶቻችን ጋር መታገል እናቆምና ዛሬ ማታ ልንፈጥረው የምንፈልገውን ህይወት መስራት እንጀምራለን። ወረቀት ላይ እንጽፋለን። ስንሆነው ራሳችንን እናያለን። ወደዚህ እንመለስና ስትራቴጂ እንነድፋለን። ማድረግ የምንችለውን የትኛውንም ነገር አሁን ማድረግ እንጀምራለን። ቀስ በቀስ መሬት እየያዘ ሲሄድ ውጤት ይመጣል። የምንፈልገውን ህይወት መኖር እያል